ሀሰን መቶ ኬ ሞልቶ መቶ ኬ ሳይከበርለት ዩቲዩብ ስጦታ ሰጥቶታል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ያው የብሩኬና የሀሰን ነገር በጣም በሚገርም ሁኔታ ሁሉም ሰላም ባልነበሩበት ሰዓት ነው። ብሩኬው ለመቶ ኬ የሞላው ሞላው፣ ሀሰንም ደግሞ መቶ ኬ የሞላው ሞላው ማለት ነው። እንደውም ያ ግርግር ሲፈጠር በቃ ሀይሚ እነሱን ብሩኬ ሁለት መቶ ለማስገባት ነው ሀሰንም ደግሞ መቶ ኬ ለማስገባት ነው እያለን ስናወራ ነገሩ ሌላ ነገር ሄዶ፣ እንግዲህ ያው ከመከበሩ በፊት የዩቲውብ ስጦታ መቶለታል። ሀሰን እንኳን ደስ ያለህ የምር በጣም ደስ ይላል። እና እንግዲህ ያው የለፋችሁበት ውጤት እንደዚህ ሲመጣላችሁ እጅግ በጣም ነው የሚያስደስተው። እና በጣም ደስ ብሎታል። ዛሬ ለምስጋና ነው የመጣው። እና ሀይሚንም እነ ብሩኬንም እያመሰገነ ነበረ። እውነት ምስጋና ይገባቸዋል እግዚአብሔርን። እንግዲህ ያው ሀሰን ገና ከዜሮ ጀምሮ ዛሬ መቶ ኬ መቶ ህዝቦችን አፍርቷል ማለት ነው። መቶ ሺ መቶ ሺ ማለት በጣም ቀላል አይደለም፣ በጣም በጣም ብዙ ነው። እና እንግዲህ በዛውም አያይዞ ያመጣላችው እድል አለ ሀሰን እና ግን ይሄ ስጦታው የመጣለት ያው ብሩኬ ሞልቶልኝ ነውን ያላወቅኩም ነበረ። ግን ድንገት ደውለውና ሲሉኝ ይህን ስጦታ ሊሰጡኝ እንደሆነ አላወቅኩም ነበረ ብሏል። እና ያው ሄዶ ስጦታውን አምጥቷል። ሲልቨር ነው አለ። አዎ እንግዲህ ያው ከመቶ ወደ ሁለት መቶ እያሸጋግረ ሀሰንዬ ከመቶ ኬ ወደ ሁለት መቶ ኬ የሰው ልጅ ደግሞ ጠንክሮ ከሰራ የማይደርስበት ደረጃ የለም። እና ትደርሳለህ አንተም ብቻ በጣም ደስ ብሎኛል ስጦታ ስለተሰጠው ማለት ነው። እንግዲህ ሀይሚም ደግሞ ያው ሰሞኑን ትንሽ አሟት ነበር። ትናንት ደግሞ በጣም ደህና ነበረች እና ሌላኛው ሀሰን ያመቻቸው እድል ምንድን ነው? እውነት በጣም አሁን አሪፍ ስራ ነው ሀሰን እየጀመረው ማለት ነው። እግዚአብሔርን በዚህ ስራ በደንብ ቀጥልበት። በጣም ብዙ ሰው የሚፈልገው ስራ ነው ይዞት የመጣ ማለት እንግዲህ። አይታችኋል፣ የቴሌግራም ሊንኬ ከስራ አስቀምጨላችኋለሁ ብሏል እና እየገባችሁ እንድትመዘገቡ ብዙ ጊዜ ትናንትም ነግራችሁ ነበረ። እኔ ኮሜንት ላይ በጣም ብዙ ሰው በቲክቶክ ሁላ ሳይቀር ማለት ነው የምር ዩትዩብ መክፈት እንፈልጋለን፣ እንዴት አድርገን እንክፈት እያላችሁ የምጠይቁ ሰዎች ስላላችሁ እንግዲህ ግቡና፣ በዛውም እንዴት መስራት እንዳለባችሁ፣ እንዴት ዩትዩብ መክፈት እንዳለባችሁ ያስተምሯችኋል ማለት ነው። ይሄ እድል አይለፋችሁ። እግዚአብሔርን በቃ ጊዜ ካላችሁ ጎበዝ ጠንካራ ከሆናችሁ ዩትዩብ ማለት ቀላል ስራ አይደለም፣ በጣም ከባድ ስራ ነው ማለት የሆነ ስትጀምሩ ትንሽ ይመስላችኋል፣ ግን ገባ ስትሉ ደግሞ ትንሽ ከበድ ያለ ነገር ነው። ተስፋ ሊያስቆርጣችሁ ይችላል፣ ግን ይህን ነገር ተቋቁማችሁ ካለፋችሁ ትሰራላችሁ እና እየገባችሁ ተመዝግባችሁ ስሩ፣ ዩቲዩብ ክፈቱ። በተለይ እንደዚህ እውቀት ነገር ያላችሁ የምሬን ነው። በጸዴ ስራ የምትመጡ ከሆነ እግዚአብሔርን ተጠቀሟላችሁና እንግዲህ ሀሰን እድሉን አመቻችቶላችኋል፣ የምር ሀሰን ይህን ስላመጣ እኔ በጣም ደስ ብሎኛል። ምክንያቱም ይሄ የብዙ ሰው ፍላጎት ነው። በጣም ብዙ ሰው መስራት ይፈልጋል። እኔ እንደተረዳሁት እንዳየሁትና እንደተረዳሁት እና እንግዲህ ውድ ቤተሰብ ያው መስራት የምትፈልጉ ግቡና ከሀሰን ከኮሜንቱ ስራ አለላችሁ ገብታችሁ ተመዝገቡ ማለት ነው። ያው ከዛ ሲመዘግቧችሁ ዩቲብ መክፈት ብቻ አይደለም፣ እንዴት መስራት እንዳለባችሁ ብቻ እያንዳንዷን ነገር ያስተምሯችኋልና የሆንን ነገር ደግሞ አውቃችሁ ተምራችሁት ብትከፍቱት በጣም የተሻለ ይሆናል እና አሪፍ ነው። ተመዝገቡ። ሀሰንዬ እንኳን ደስ ያለ በድጋሚ